ትልቁም ምክር ልምከርህ፣ ሰው የሚነቀህ የከፈትከው የሚነቀር የከፈትኩን ቀዳዳ ሲያይ ነው። ገበናህን ደግሞ በገዛጅ ውስጥ አሳውቅ ነው። አክብርህ ያላስከበርከው አጥር የእግረኛ ማደሪያ ይሆናል። ነውርህን ሸፈን አድርግና ወሰን ያለው ሰው ሰላም አለይኩም ወራህመቱላህ ወበረካቱ። ውድ እና የተወደዳችሁ የተከበራችሁ ቤተሰቦቼ ሰላም እንደምትልኝ ያላችሁ ልጅ እኔ ሰላም ነኝ፣ እናንተም ሰላም ትሆኑ ዘንድ አይዘን ምን ነው ሰዎች ምንጊዜ እናንተን ለውጥ ለሚናፍቅ ሰው ዋናው ነገር እናንተን መምጣታችሁ ነው የምንፈልገው። ፈልገው ሰዎች ነው ከነምናምናችሁ ስለሆነ ይሰው ልጅ ለምትወዱት ሰው ስትወዱትም ከነምናምን ነው የምትወዱት። በቃ አለቀ። ጥፋት አጠፋ ጥፋቱን እንደ ጥፋት ታንጸባርቃላችሁ፣ ጥሩ ነገሩን ደግሞ እንደ ጥሩ ነገር ታንጸባርቃላችሁ። እና በትናንትናው ቪዲዮ ላይ ያው ብዙ እህቶች እያየኋችሁ ነው። መቼም አይናቲ አይባልም። እኔም ማየቻለሁ፣ ሰምቻለሁ፣ አልፈርድም። ገባችሁ? እና በትናንትናው ቪዲዮ ላይ እንግዲህ ብሩክ እንደምታዩት በሌላ ቻናል ነው እንትኑን ክሊፑን እንደሚለቀው ቃል የገባው። ያ ማለት የእሱ ምናልባት ሁለት ልብ ነኝ በእኔ ደም ልለቀል ይችላለሁ ምናምን ብሏል። በቃ የሚያዋጣው ስራ እስከሆነ ድረስ እናንተ ማድረግ ያለባችሁ ከስዲፕ ከማንም ጋር ከማናቆር ልጁን ከማላኮስ ቻናሉ ሼር አርጋችሁ ሰብስክራይብ አርጋችሁት በሌላ ቻናል ከሚጭ ነው በቃ ይልፋ ሊ በጣም ደስ ይበታለው፣ በጣም ማሰኝ ይበታለው፣ በጣም ደክም ይበታለው፣ በጣም በጣም በጣም እያለ ነው አይደል? ሶ ያ ስለሆነ እንደዛ ስለሆነ ያ ነገር በሰው ቻናል ጭኖ እንትን ከሚል በራሱ ቻናል እንድጭ ነው። የእናንተ የራሳችሁን መስዋዕት፣ ማለት ነው አሻራ አሳርፉለት ማለት ነው። ይጠቅመዋል የምትሉት ማለት እንወደዋለን የምትሉት አላችኋለን፣ እንወደዋለን፣ እናከብረዋለን የምትታላችሁ አይደል? እናንተ በቃ እንደዛ ሰብሰብ ብላችሁ ያን ነገር አድርጉለት፣ በቃ አለቀ። ሌላው ፍቅርና ፉኣድ ፈቲ ደግሞ ያለው ነገር እስፔሻሊ፣ ፈቲ ስራሽን ስሪ፣ ቪዲዮ ስሪ። አንቺ ጋር ደግሞ ጭቅጭቅ መፍጠር አንፈልግም። ቪዲዮ ስሪ፣ ይሄው በየቦታው በባለፈው ቦታ ላይ ገብተሻል። ቪዲዮ ስሪ፣ መስራት ባለብሽ ነገር ላይ ከልጆቹ ህይወት ላይ ውጪ፣ በቃ አለቀ። በራስሽ ሌላ ግሩብ፣ ሌላ ቲም ፍጠሪ። ምክንያቱም በየጊዜው አንቺ እውነት ለመናገር ስለ ስጦታም ሆነ ስለምኑ ስለምኑም አይደለም እየሰራሽ እኛ ፍዋል ላይ የምንጮሆ የምንጨቃጨቀው ፍቅር ላይ የምንጨቃጨቀው የምንጮሆ ስሩ ነው እንጂ ሌላ ነገር አይደለም ስሩ በቃ ተከፈተ መከፈቱ ምንድን ነው ትርፉ አስራ አራት ሺ ገባሽ ምንድን ነው ትርፉ ምንድ ነው ትርፉ ምንድን ነው ትርፉ ምንድን ነው ጀስት አካውንት ክሬት አድርገሻል መባሉ ነው እንዴ ትርፉ ምንድን ነው ካልሰራሽበት ምን ያደርጋል? ስንት ቪዲዮ መጫኛሽ ነበረ? አሁን ማለት ነው። ስንት ቪዲዮ መጫኛሽ ነበረ? ሌላው ደግሞ ይሄ ስራ ነው። ማንም ይሄን በልን ይሄን እንባባላለን። ማንም መታችሁ ፍቅርዬን መውቀስ፣ ፉኣድን መውቀስ፣ እንትናን መውቀስ፣ ገለመኔን መውቀስ መውቀስ መውቀስ የለባችሁ ስራ ነው። የምትወዷቸው የምታከብሯቸው ከሆነ ስራቸውን እዩላቸው፣ በቃ አለቀ። ሰብስክራይብ አድርጓቸው፣ ሼር አድርጉላቸው፣ አለቀ። ምንም የተለየ ነገር የለውም። እነ ዙዙ አሉ እነ ናዲያ አሉ እነ የተለያዩ እህቶች አሉ። ግቢና ስሪ ከነሱ ጋር ዩቱብ ቻናል ስለተከፈተልሽ ምንድ ነው ኔ ተሸክመሹ ብዙ ወይ ምን ጥቅም አለው? የተለያዩ ልጆች ጋር ውጭ ተገናኝ ስሪ። እንደ ሁሌም ጭቅጭቅ በቃ ልጆቹን ከህይወታችሁ ውጡ። እናንተም የራሳችሁን ህይወት ኑሩ። በቃ የራሳችሁን ህይወት ኑሩ። በቃ የራሳችሁን ህይወት ይዛችሁ ተንቀሳቀሱ። እንደ እረፍት እናገኝ እኛም በኦዲንሶች እረፍት እናገኝ እኛ ብዙ መስዋዕት የከፈልንላቸው እኛ እህቶቻቸው ወገኖቻቸው አለን እኮ ብዙ ኦዲየንሶቻቸው አሉ ብዙ መስዋዕት ከፍለናል በእነዚህ ልጆች ስለዚህ በመጣ በሄደው ቁጥር እየመጣችሁ እናንተም ተረብሻችሁ ኦዲየንስንም አረባብሻችሁ እን ኦዲየንስ በየቦታው የሚላቀፈው በየቦታው የሚናከሰው በየቦታው የሚባለው ለምንድን ነው አይታችሁ እንዳላያችሁ ሰምታችሁ እንዳልሰማችሁ ናቸው የሰዎችን ነገር ወደኋላ አድርጉት በቃ ተውት እናንተ የራሳችሁ ኑሮ ኑሩት ማንንም አትስሙ። ማንም የእናንተን ኑሮ አይኖርላችሁም። ማንም የእናንተን ሕይወት አይኖርላችሁም። እናንተ ራሳችሁ ናቸው የምኖሩ። እናንተ በምታረቡት ነገር ማንም አይጠየቅም፣ ራሳችሁ የምትጠየቁት። እነዚህን ሁለት ልጆች ከሕይወታችሁ አስወጡና የራሳችሁን ሕይወት ምሩ። በቃ አለቀ፣ አይመለከተንም። እኛ ያን ጠልተናቸው፣ ግን ሰላም የለም እ ዲስ ሰላም ያለው እናንተ ነው። ስስት ሲታይ ምንድን ነው? ምን ያክል ኦዲንስ ስለ ተሰጣጣው ምን ደበቃ ይሰራቻ ለቋና፣ አንዳንድ ጊዜ አይደለም ሁልጊዜ፣ ጊዜ ጭቅጭቅ፣ ሁልጊዜ ምዝንዝ፣ ሁልጊዜ መጨቃጨቅ፣ በእናንተ ምክንያት ኦዲንስ መባላት፣ ኦዲንስ አይከባበር፣ አይደማመጥ። እንዴ ተስተምር እኮ ክብር ነው እኮ። ምን አትወዱ? ለተስተምር ክብር ስጡ፣ ለኦዲንስ ስጡ፣ ክብር ስጡ። የራሳቸው ኑሮ አላቸው እኮ የራሳቸው ሕይወት አላቸው እኮ የራሳቸው ብዙ የሚያሳስባቸው ነገር አለ። የእናንተ ነገር ስጣችሁ መጣችሁ ወይ ተራሳችሁ መጣችሁ ወይ አልናችሁ መጣችሁ ወይ በየቦታው በየጊዜው። እንዴት እኛም ሰላም አጣን እኮ እንዴ! ምንድነው ነገሩ? ሰላም አንጣ አባጣ ለእኛም እዘኑልን። በቃ ፍቅር እና ፉኣድዬ ይሄ ባስካችሁ ሕይወታችሁን ምን ኑሩ። በቃ በማንም አትመሩ። የማንንም አሻጥራ አትቀበሏቸው። በቃ አትቀበሏቸው። ማንም ሰው አይደለም የእናንተን ሕይወት የሚኖራቸው እናንተ ራሳቸው ናቸው። በቃ ከመታማትም ከመቦጨቅም ዘላችሁ አታቁም። ያ ደግሞ እንትን ማማቱን እንትን መንጓጓቱን አይተውም። በቃ እንትኖች ማማታቸውን እንትኖች መንጓጓታቸውን አይቀሩም። ስለማይተው እናንተ ህይወታችሁን ኑሩ። ለእኛም ሰላም ስትሆን ለእናንተም ሰላም አገኙ። በቃ አለቀ። አይመለከተንም። እናንተ ደግሞ ሁለታችሁ ደግሞ የራሳችሁን ኑሮ ኑሩ። በቃ ስፔሻሊ ፈቲ ቢዶ ስሪ፣ በሾርት ቢዶም ስሪ፣ ቢዶዋና ቢዶም ስሪ። እስከመቼ ድረስ ነው አንቺ በየቦታው ሄደሽ ስለሰው አንድ ቦታ በገባሽበት ቁጥር ሰላም ያለው ቪዲዮ የለም። በቃ መላኮስ ነው ወይም ሰላም አስፈጥር ወይንም ሙሉ በሙሉ ከህይወታቸው ውጪ በቃ ይፍ። አስፈላጊ አይደለም ሁልጊዜ መጨቃጫ ሁልጊዜ መለዛለስ አስፈላጊ አይደለም እንዴ። አንድ ሰው አን አንድ ሰው አስፈላጊ የሚሆንበት ቦታ ላይ ከተገኘ ያ ሰው ለዛ ለሰው ሰላም የሚፈጥር ከሆነ ለዛ ለሰው አንድነት የሚፈጥር ከሆነ ሁልጊዜ በገባሽበት ቁጥር ልዩነትን ነው ትናንት እሺ መጣችሁ ለኦዲንስ የምኖራችሁ አንተ ደግሞ ብሩክ ተብዬ ደግሞ ደሞ ቤት ጠራህ አይደል? ከጠራህ በኋላ ጠራህ ምንድነው እንደ እንደ ብረት ድስት ቂቤ የሚያንጨረጭር እንዴ፣ ወደህና ፈቅደህ የጠራቸውን ጓደኞች ምንድን ነው እንትን እንትን ስላየሁ እንትን ስላየሁ ነው እንትን ስላየሁ ለምን ሳጠቻት ምንድን ነው እንደ እንትን የሚገለባበጥ እንደ ብረት ምጣድ የቂጣ የሚገለባበጥ ማለት ነው። አንተም በራስህ ተፍተፍ ብለህ ሰርታ ቻናልህን አሳድገህ በቻናልህ ላክ፣ ልቃቅ ቪዲዮህን ማለት ነው። አንተ ነው የምትጠቀምበት። በሌላ ሰው ቪዲዮ፣ በሌላ ሰው ቻናል ተጭኖ ብታገኘው አንተ የግማሽ ግማሽ ሲሶ ነው የምትበለው። ለምን እንደዛ ትሆናለ? ለፍቼበታለሁ፣ ታለ ለፍቼበታለሁ፣ ዳክሜበታለሁ፣ የብዙ ጓደኞች አሻራ አለበት፣ የኤዲተር፣ የካሜራማን፣ የስራ ባልደረባ ምናምን፣ የትላልቅ ሰዎች የምናምኖች፣ የምናምኖች ገለመሌ ገለመሌ እና ምን አገባን? አንተ ነህ እኮ ኢንቨስት ያራክበት ማንም ሰው አይደለም። አንተ ነህ ጊዜህን ኢንቨስት ያደረክበት፣ የጓደኞችን ጊዜ ኢንቨስት ያደረክበት፣ የራስን ብር ኢንቨስት ያደረክበት፣ ጊዜህን ኢንቨስት ያደረክበት አንተ ነህ። እኛ ምን አገባን? ስላንተ፣ ትላልቅ ሰዎች ስላንተ፣ ጓደኞች ስላንተ፣ ካሜራማኖች ስላንተ፣ ኢዲተሮች ስላንተ፣ ስላንተ፣ ስላንተ እኛ ምን አገባን? ከየትም ማምጩ ብቻ ምንድ የሚባለው ከየትም ማምጭ፣ የትም ፍጩ፣ የትም ማምጩ፣ ጀስት ዱቄቶን አምጩ ነው የገሬቱ። የትም አምጣው፣ የትም ፍ ዲት አስደርገው፣ የትም ካሜራማን አስነሳው፣ የትም ትላልቅ ሰዎችን አሳየው፣ አስፈትሸው። ምንም የሚመለከተን ነገር የለም። የሚመለከተን ነገር በቃ አንተ ስራዬ ይህ ስራ ነው ብላ በሌላ ሳይት ላይ ከምትለቀው በራስ ሳይት ለቀኸው በቃ ሰርተው ምንም ጠቃሚ ነገር ባይኖረውም ጠቃሚ ነገር የለውም፣ ጥቅም የለም። በነገራችን ላይ ከስረትን እንጂ አይደለም። አንተ ብቻ አይደለም ከስረው፣ በዙሪያ ያሉትን ሰዎች ነው የምታከስ።